ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ሰው ዛሬ እንደምትመለከቱት እንግዲህ በጠዋቱ ፍሎጌን ወደ አዱላላ ደብረዘይት አካባቢ የሚገኘው ሪዞርት ለመሄድ ተዘጋጅተናል ማለት ነው። በባለፈው በለቀኩላችሁ ቪዲዮ አንዳንድ ጥያቄዎች ደርሰው የነበረ፣ እሱ ምንድን ነው መንጃ ፈቃድ እንግዲህ ስትሰጡ ፓስፖርትም ሰጫለሽ ይ ከዛ በኋላ በምንድነው የምትንቀሳቀሽ ብላችሁ ነበረ። ያው የሰጠውት ጀስት ኮፒ ለማድረግ ነው። ከዛ በኋላ ይመልሱላችኋል። ከዛ በኋላ ያው በምትነዱበት ትራፊክ ነገር ከያዛችሁ ያንን ፓስፖርትና መንጃ ፍቃዶቹ ነው አንድ ላይ የምታሳዩአቸው ማለት ነው። አሁን እንግዲህ ወደ አዱላላ ሪዞርት ደርሰናል ማለት ነው። እኛ በመጣንበት ሰዓት ማንም ሰው አልነበረም። እንደምትመለከቱት ቪዲዮ ላይ ብቻችን ነበርን ማለት ይቻላል። እና ያው እንዳጋጣሚ የሆነው ደግሞ የምንቀርጽበት ቦታ አይመችም ነበር። ምክንያቱም ክፍተት ስለሆነ ምንም ማስደገፊያ የለም ነበርና ይ ደግሞ እንደ አጋጣሚ የሆነው ከጀርመን ስመጣ ማስደገፊያ ረስቼ ነበር የመጣሁት ና ያው ጀስት መሬት ሊያስቀምጬ የነበር ለስቅርጽ የነበረው ማለት ነው እና ውሃው በጣም ይቀዘቅዛል። እንዴት እንደሆነ አላቅም። አየሩ ይሞቃል፣ ግን ውሀው ይቀዘቅዛል። ሪዞርት ደግሞ በጣም ነው የሚያምረው ባይዘዌ ይሄኛው ዋና ደግሞ የተጠቀምነው ያው በአንድ ሰው ወደ መቶ ነው መሰለኝ ያስከፈሉን በወቅቱ ሌላው ደግሞ የካፕ ግዴታ ያስፈልጋቸዋል እኛ ደግሞ ካፕ ስለረሳን እሱንም ገዝተናል ማለት ነው ወደ መቶ ሀምሳ እስከ ሁለት መቶ ነበር የገዛ ነው እና በውስጡ ደግሞ የተለያዩ ሰርቪሶች አሉት ከዚህ ደግሞ ራቅ ስትሉ ደግሞ አንድ ሎጅ አለ እሱ ደግሞ እንደምትመለከቱት እንግዲህ ይህን ይመስላል ማለት ነው ያው ቦታው በጣም የሚያምር ቦታ ነው መናፈሻም አለው እና ሀይቁ በጣም ትልቅ ነው እዚህ ሀይቅ ላይ መርከብ መቅዘፍ ትችላላችሁ እና የሚሰጡት አገልግሎት ያው አንድ ለመናፈሻ ውስጥ ለመቀመጥ ዋጋ ያስከፍላቸዋል። ሌላው ደግሞ መርከብ ላይ መቅዘፍ ያው ኦሬዲ መርከብ ላይ መጠቀም ከፈለጋችሁ ትከፍላላችሁ ማለት ነው። ለመቅዘፍ እንኳን ያው ከቻላችሁበት በፍቃደኝነት መጠቀም ትችላላችሁ። ሰው እንደዚህ ተዝናንተን ከጨረስን በኋላ እንደ አጋጣሚ ሆኖ ጎማችን ያው ፈነዳ ማለት ነው። ይሄ ጎማ ላይ ሁለቴ ነው የፈነዳብኝ። ይሄኛው ለመጀመሪያ ጊዜ ነበር የፈነዳብኝ። እዚህ ጋር እንደምታዩት በውሃ እንትን እያለው ነበረ እየሞከረው ነበረ፣ የቱጋ ቀዳዳ እንዳለው ማለት ነው ከዛ በላ እሱን ካሰራን በኋላ እንደገና ወደ እዛው አካባቢ የሚገኝ አንድ ምግብ ቤት አለ። እዛ ገብተን እንግዲህ ምግባችንን አዘዝን ማለት ነው። ዋናችን ከዋኘን በኋላ ጸጉራችን እንዳለ ተኩሱ ተበላሽቷል። ከዋና አንድ ነገር ያው እኔ የሚያናደኝ ነገር ቢኖር ጸጉር ሲበላሽ ደስ አይለኝም። አብሶ ተሰርታችሁ ተተኩሳችሁ ሄዳችሁ እንደገና ያዋና ለአንድ ሰዓት ዋኛችሁ፣ ለሁለት ሰዓት ዋኛችሁ ሲያበላሽባችሁ አስባችሁታል። ከዛ በኋላ ያላችሁ ቀን አያገለግልም ማለት ነው። ስለዚህ እንደምንም ብለን እንግዲህ ያው ጊዜያችንን በጥሩ ሁኔታ ለማሳለፍ እንግዲህ እየሞከርን ነው። እዚህ ጋር እንደውም ዝናብ ዘንቦ ነበረ። ልክኛ ዋናችን እንደጨረስን ትንሽ እያካፋ ነበረ፣ እና እኔ ከመጣው ጀምሮ ራሱ ዝናብ የዘነበ ላይክ የመጣው ሰዓት ነው። ኢቨን አሁን ያለንበት ወቅት የክረምት እንደሆነ ሰምቼ ራሱ ግን ኔ ያው እኔ ስለመጣው ነው መሰለኝ፣ ሀገሪቷ ጸሀይ በጸይ ሆናለች። ና ለማንኛውም ብቻ ሀገሩ እንደዚህ ጎብኘት እያደረግን ነበረ። አሁን ደግሞ እንደምትመለከቱት ወደ ጂም ልገባ ፈልጌ ፈልጌ ነው ምላችሁ፣ ምክንያቱም አላሳካሁትም። ሰው እንደዚህ ለባብሽ ፋብልጭ ብዬ ሄጄ የላችሁ እኔ መሰለኝ ያው እንደ ሀገሬ እንደ ሀገሬ ስላችሁ እንደ ጀርመን ወይ እንደ ሌሎቹም ሀገር ለብሳችሁ ሜት ትችላላችሁ። አሁን ለምሳሌ ጫማም ለብሳችሁ ልብስም ለብሳችሁ ጂም ሜት ትችላላችሁ። ከዛ ትገባላችሁ። ማንም ሰው ጫማችሁን አውልቃችሁ ከዛ ጂም ስትመጡ ወይ ጂም ስትደርሱ ከዛ ነው ጫማ የምታደርጉት የሚል ነገር የለም። እና ብቻ ለማንኛውም ጂም ሄዳለው ብዬ ሄጄ ምንድን ያጋጠመኝ በመጀመሪያም የዴይሊ እንትን የለም ኮስት የለም ሰው የወራዊ ነው የምትከፍሉት። ሁለተኛው ደግሞ ጫማ ተልብሶ አይመጣም እዛው ነው የሚደረገው የሚል ኬዝ ነበረ ማለት ነው። ሰው ያንን ነገር ስላላሳካውት እንግዲህ እንደገና ተመልሻለሁ ማለት ነው። ተናድጄ ነበር እንደሁም። በዚህ አጋጣሚ ግን እንደማሳካው ተስፋ አለኝ። እኔ ጂም እዚህ ሀገር ሳልገባ ሳልሰራ አልወጣም ትላላችሁና ከዛ ላ በቃ ከዛ ጋር ተመለስን በኋላ እምቢ ካሉን በኋላ እንግዲህ ተመልሰን እንደገና ወደ ወደ ቦሌ ልንወጣ እንግዲህ ከሲስተር ጋር እንደምታዩት እሷ እራሷን ያስተካከለች ምንም አላየችኝም ነበረ እኔ ዝም ብዬ እየቀረጥኳት ነበረ። ራሷ እንዴት እንደምትንከባከብ አትጠይቁኝ። ቆዳዋ ጥራቷ ኦማይ ጋሽ። ኮሜንት ላይ ደግሞ በጣም ቆንጆናት ተብላለች። እንግዲህ ኮመንቱን ታያለች ብዬ አስባለሁ። ግን ያው በጣም አይናፋር ስለሆነች እንደ እኔ ትንሽ ደፋር እንድትሆን አንዳንድ ነገሮችን እስኪ መክራት አለሁ። ለማንኛውም ያው እሷም እንግዲህ በራሷ ቲክታክ ከመጣች ዩቱብ ከመጣች ቻሏት ያት፣ እንዴት እንደምትሆን ገና እንዳየች ካሜራ ነው የፈራችው። ግን ውስጧ ውስጧ በጣም ታለንት አላት ማለት ነው። እነዚህ ኢንፍሉዌንስ የመሆን በጣም ብዙ ታለንት አላት እና በቲክታክ ወይም በዩቲዩብ ትምጣ ብልን ካላችሁ ኮሜንት ላይ የጻፉልን ታያዋለች ማለት ነው። ሰው በመጀመሪያም ጓደኞቻችንን አግኝተን እንግዲህ ያሰብነው ወደ ፍሬንድሺፕ ፓርክ ለመሄድ ነው። ከዛ በኋላ እንግዲህ መጨረሻ ላይ ቪዲዮ ላይ ሰርፕራይዝ ትሆናላችሁ፣ አልነግራችሁ ማለት ነው። እና እንግዲህ እንደምትመለከቱት እየጠበቅናቸው ጓደኞቻችንን እስኪመጡ ድረስ ያው የአበሻ ቀጠሮ እዚያ ሀገር ከባድ ነው። በስተመጨረሻም እንግዲህ ተገናኝተናል። ከዛ ቀናችንን ሏችንን የቲክታክን የምለቅላችሁ ቪዲዮ ለመስራት ወደ ፍሬንድሺፕ ነበረ ስንሄድ የነበረው ሰው። ብዙ ከተቀራረጽ በኋላ እዛ ትንሽ አመሻሸው ማለት ነው። ዛ በኋላ እኔ ሲስተርና ጓደኞቻችን ሆነን ወደ ትሉና ቪዲዮ እራሳችሁ ትመለከቱታላችሁ ማለት ነው። ለማንኛውም በዚሁ እሰናበታችኋለሁ። በኔክስት ታይም እስክንገናኝ ድረስ ቻለን ሰንበት እያልኩ እሰናበታችኋለሁ። የተለያዩ ሀሳቦችም ካላችሁ ሁሌም እንደምላችሁ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ከወደዳችሁት በላይክ እና በኮሜንት ተሳውቁኝ። ቪዲዮ ይቀጥላል። ሰው በዚህ ቪዲዮ እንግዲህ እንደምትዝናኑ ተስፋ አደርጋለሁ። ያ ኮሜንት ላይ ሀሳባችሁ መጻፍ ትችላላችሁ። እኔ ደግሞ የሚቀጥሉ ታገኙኛላችሁ። ይመቻችሁ።